አላዛርን እናት ያለማመስገን አይቻልም እናት ለዘላለም ትኑር እናት እውነት አላዛር ምርጥ እናት አለችህ በመሀላችሁ ሁና እንዴዝ ትንሱንና አንተን አንድ ያደረገች ምርጥ እናት እውነት ይነሙላችሁ ምርጥ እናት ና ልትደነቅ የሚገባ ምርጥ እናት አለች ና እግዚአብሔርህን አመስግን በእውነት ና ትንሱይም ደግሞ በጣም ነው የምትወዳት የሚገርማችሁ ነገር ያላዛር እናት ትንሱይን በጣም ተወዳታለች አለች ማለት ነው በጣም ነው የምትወዳት አላዛር እና ትንስዬ ፈገግታችሁ ተመልሶ እንደዚህ ስለመጣችሁ ደስ ብሎናል። ፈገግታችሁን የመለሰችው ደግሞ እንቁ እናት ናት። እናት ለዘላለም ትኑር። እናት ያላችሁ ሁሌም ትኑርላችሁ። እናት ልዩ ናት። እናት የልጆቿን ክፋት አፈልግም። እናት የልጆቿን ደስታ ነው ሁሌም የምፈልገው እና የልጇን ደስታ መልሳለች። እናት በጣም ይገርማል። በእውነት እና ደስ ብሎኛል። በዚህ አጋጣሚ እኔ ከሚባል በላይ ሰላም ሰላም፣ እንዲሳችሁ ደህናችሁ አለሁላችሁ። አይን አለም ላይ ሁሉ መልካም ሁሉ ሰላም ገኔ ሰላም፣ እግዚአብሔር ይመስገን፣ ሰላማችሁ ብዜት ይበል። በአዲስ መጥቻለሁ። እንግዲህ ትናንትና ተንሱና አላዛር ታረቁ ብዬ ፖስት አርጌላችሁ ነበር። እንዲያልኩትም ያው ታርቀዋል፣ እግዚአብሔር ይመስገን። ተንሱዬ እንግዲህ ተመልካቾች ሳይድ ብውኛል ምናምን ብለሻል ትናንትና ተመልካች ትንሱዬ፣ ይሄ አንዱ ይሰርብሻል፣ አንዱ ያደንቅሻል። ሁሉ ሰው ይወደኛል ማለት የለም። ሚዲያ ላይ ይሄ የታወቀ ነው። ሚዲያ ላይ ስንወጣ እንሰደብም ብለን አይደለም እንወጣው፣ ስድብም አለ የሚወዳችው ሰው እንዳያለም ሆኖም ደግሞ ስድብም አለ። ይሄ ሚዲያ ላይ ይሄ የታወቀ ነገር ነው። ለምሳሌ አሁን አንቺን ሰላሳ ሺህ ህዝብ የሚከተልሽ ከሆነ ሰላሳ ሺህ ህዝቡ ይወደኛል ማለት አይቻልም። የእውነት ከሰላሳ ሺህ ህዝቡ ለአንቺ ሃያው ቢወድሽ ራሱ መታደልሽ ነው ማለት ነው። የእውነቴን ነው የምነግርሽ። እና ሰሪ በውኛል ምናምን ብለሻል ትናንትና፣ ስድብ ስዲ ያጠነክርሻል ያበረታሻል እንጂ ምንም የሚያረግሽ ነገር ያለ አይመስለኝም ብዬ አስባለሁና ያላዛር እናት ትለያለች ነው የምለው እኔ። በጣም ትለያለች የእናት ምርጥ እናት ናት የእውነት የልጇን ደስታ የምትፈልግ እናት እናት ና እንዲያያችሁ እንግዲህ ታገለች ታገለች ታገለች አንድ ያደረገች ና በጣም ነው የተደሰትኩት። በጣም ነው ደስ ያለኝ። እናት ለዘላለም ትኖርላችሁ የእውነት እኔ ተንሱና አላዛር ስለታደረጉ በጣም ተደስቻለሁ። እና ሰውን ሁሉን ሰው በአንድ አይናችን ብንወድ አሪፍ ነው ብዬ ነው ማሰብ እና ትናንትና አላዛርና ተንሱም መታረቃቸው ነው ደስ ብሎኛል። ምክንያቱም እኔ ሁሉንም ጥንዶች ነው የምወደው። ከሌ ከሌ ብዬ ለይቼ የምወደው ጥንድ የለኝም። ሁሉንም ወዳቸዋለሁ። በቃ ይቺው ላይ ያሉ ጥንዶችን እንዳለ በጣም ነው የምወዳቸው ነው፣ ሁሉንም ወዳቸዋለሁ። አንዱን ጣልቼ አንዱን አልተውም። እኔ ሁሉንም ነው የምወደው ገባቸው። ሁሉንም አያቸዋለሁ፣ እከተላቸዋለሁ፣ አስተያየት እሰጣለሁ። በቃ ይሄ እኔ ጸባይ

እናት ልዩ ናት። እናት ያላችሁ ሁሌም ትኖርላችሁ ነው ምለው። እናት ያላችሁ ሁሌም ትኖርላችሁ። እናት ማለት ብዙ ነገር ናት። እያችሁ ልጇ እንዳያለቅስበት ከዛም ብላ ከዛም ብላ እንዳስደረገች ነው። እግዚአብሔር ይመስገን የነው ምለው ይቻላቀም ብቻዬን ደስ ብሎኛል። ተንሱና አላዛር በመታረቃቸው ዛሬ ደግሞ በእናታቸው ቤት በመምጣታቸው በጣም የበለጠ ደስ ብሎኛል። የእውነት የበለጠ ደግሞ ተደስ ይቻል። ማለት በቃ ይሄ ነው ፍቅራችሁ። ለምን ብላችሁ እግዚአብሔር ይጠብቃችሁ። ይህን ነው ምለው ፈጣሪ ይጠብቃችሁ። በመሀላቸው የሚገባውን ሰው ይያዝላችሁ። አሁን እንትና ሀብትን ሀብቴን ታቆታላችሁ አይደለ? የ የማን ነበረች ሀብቴን ታቆታላችሁ መሰለኝ ብዬ አስባለሁ። የሆነች ልጅ አሁን ፍቅረኛ ይዞ እንዴት እንደምታሰቃየው መድሃን ያለ መባት ይድረስልኝ። እንዴት እንደምታሰቃየው በስማም በስማም በስማም። በጣም ነው ያሳዘነኝ። እውነት ሀብቴ የእንትና ስሟ ጠፋብኝ ማጣፋብኝ ውይ ውሽ ሮሚ ነው አይደለችም። ኧረ ስሟ ጠፋችብኝ። የእሷ ባል የነበረው ማለት ነው እሱ አሁን ፍቅረኛ ይዞ እንዴት እንደምታንገላታው፣ እንዴት ከፍ ዝቅ እንደምታረገው። ረሴት ሴት ተሳዲያ ቢስ አይፍረድባችሁ ነው ማርያምን መድሃኒዓለምን